ህዝባዊ ማዕበል በአዲስ አበባ በማዕዶት አስደናቂ መርሃ ግብር የዲያቆን ሄኖክ ኃይሌ አስደናቂው መልእክት ሆነን ለሞትን ሰዎች እባካችሁ ቶሎ ስጡት ብሎ የሚያዝልን ማዕድ የጌታ ስጋና ደሙ። መጋቤ ብሉይ አእመረ አሸብር ምን ገጠማቸው? ደስ የምንሰኝባቸው ታላቁ አባታችን መጋቢ ብሉይ አእመረ ምን እንደገጠማቸው አይታወቅም። ብቻ ተስፋ የሚያስቆርጥን ጽሁፍ በማህበራዊ ሚዲያቸው አጋርተው ስልካቸው አይሰራም። ወጣት መቁረብ አለበት፣ ወጣት መቁረብ አለበት። መሰልጠን ማለት እንደሱ ነው። ያስጋው ደግሞ ምን ያደርጋቸዋል መሰላችሁ? ሰውነታችሁን ያጸነዋል። ወጣትነታችሁ ይባረካል። እድሜያችሁ ይባረካል። ህሊና ቢስነት ህሊና ቢስነት ሰዎች በእኔ ሰዎች በደንብ በፈለገ መንገድ እንዲቤት ያደርጋሉ። ኦፕሬቲንግ ሲስተማችን የመጀመሪያው የእግዚአብሔር ነው። እሱን ዴሊት አድርገው ዲሞኒክ ነገር ሲጭኑ ወይም ሌላ ነገር ሲጭኑ የተወዳችሁ ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። ይህ መረጃ ጉልበት እንዲኖረው ሁላችሁም ላይክ ላይክ በማድረግ ጀምሩልኝ። ምክንያቱም ጥብቅ የተባለ መረጃ ነው። ኦርቶዶክሳዊነታችን ያየንበት አስደናቂውን ክስተት ይዤ መጥቻለሁ። ለመላው ዓለም እንዲዳረስ የዩቲዩብ አልጎሪዝም እንዲያዳረስ ላይክ አድርጎ በቀጥታ ወደ ጥንክራችን እናመራለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስገኝ አጋዕዝተ ዓለም ቅድስት ሥላሴ ክብር ምስጋና ይድረሰው። ወላዲተ ቃለ አምላክ አቁራይ ተማሳሪ ተምረት ቤዛዊተ ዓለም ድንግል ማርያም ውዳሴ ክብር ይድረሳት። ቅዱሳን እንደየማዕረግና ክብራቸው ምስጋና ይድረሳቸው። እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ውድ ሰዎቻችን ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። ይህ መረጃ ጉልበት እንዲኖረው ሁላችሁም ላይክሼር በማድረግ ትብብር አጋርነታችሁን ማሳየታችሁን እንዳይዘነጋ፣ ሁላችሁም ማለት ነው። በቀጥታ ጥንክራችን ናምራ ወጣት መቁረብ አለበት። መጋቢ አዲስ ኢንጂነር ነቃ ጥበብ ከፍ ያለው እንዲ ይሉናል። ወጣት መቁረብ አለበት። መሰልጠን ማለት እንደሱ ነው። ያ ስጋው ደግሞ ምን ያደርጋችኋል መሰላችሁ? ሰውነታችሁን ያጸነዋል። ወጣትነታችሁ ይባረካል። እድሜያችሁ ይባረካል። ትምህርታችሁ ይባረካል። እውቀት ይገለጥላችኋል። ጥበብ ይገለጥላችኋል። የምትሰሩት ይባረካል። እኩያን መናፍስት ርኩሳን መናፍስት የሚባሉት ከእናንተ ይርቃሉ። የሚከለክልህ ነገር ስራ እንዳትሰራ የሚያደርግህ ነገር በሰዎች እንዳትወደድ ተቀባይነት እንዳታገኝ የሚያደርግህ ነገር እሱ ይርቅ። ይሄ ድብርት የሚባል ይሄ ቴንሽን የሚባል ጭንቀት የሚባል ስረስ የሚባል ሸክሞች፣ እነዚህ ነገሮች በሙሉ ከአንተ ይርቃሉ። ስጋው ደግሞ መድኃኒት ነው። ከጸበል በለሃይ ስጋው ደግሞ መድኃኒት ነው። እኔ ሁሌ የማዝ ነው በዚህ ኦርቶዶክሳውያን ጸበል በጠመቃችን መልካም ነው። ከዚህ ተነስቶ በብዙ ኪሎ ሜትሮች አቋርጦ ሻንጣ ተሸክሞ ጸበል ለመጠበቅ የኢትዮጵያ ሀገር ዳር ድረስ ይሄዳል። መልካም። እዚህ አጠገቡ ያለው ቤተ ክርስቲያን ገብቶ ግን ስጋው ደግሞ አይቀበልም። እማዝ ነው በዚህ ነው። ይህም ጥያቄ መጠየቅ እፈራለሁ። ከሥጋው ደሙና ከጸበል ማን ይበልጣል ብዬ መጠየቅ እፈራለሁ። ለምደግሞ የምፈራው ጸበል እንዳትሉኝ ስለምፈራ ጸበል ቅዱስ ጸበል ምንድን ነው አልኳችሁ መለኮት የተዋሃደው ግን አይደለም ምን የተዋህደው አይደለም የእግዚአብሔር ቃል ያረፈበት የተቀደሰ የተባረከ ከደዌ ስጋ ብቻ የሚያድን በሉ እስኪ ከደዌ ስጋ ብቻ በሉ እስኪ የሚያድን ጸበል የተጠመቀ ስጋውን ደሙን ግን ባይቀበል መንግስተ ሰማያት ይገባል በእኛ አካባቢ ሙስሊሞችም ይጠመቃሉ በነገራችን ላይ ጸበል ስለተጠመቁ ግን መንግስተ ሰማያት ይገባሉ ይፈወሳሉ። በነገራችን ላይ አይከለከልም። በነገራችን ላይ እነዚህ ገቢረ ተአምራት የሚባሉት ለማያምኑ ሰዎች አይከለከልም። ለምሳሌ አንድ ሰው መጥቶ እዚህ ቤተ ክርስቲያን ልንከባለል ቢል፣ የማያምን ሰው መጥቶ እዚህ ቢንከባለል አይከለከልም፣ ይችላል። ስጋው ደግሞ ግን አይሰጠውም። የቅዳሴ ጸበል አይሰጠውም። ጸበል ልጠመቅ ቢል ይችላል። መጥቶ ካህኑን ባርኩኝ፣ መስቀል ባርኩኝ ቢል ይሳለማል። ለምን ይሄ ሰው ቢመጣ ቢሆንስ ይሄ ሰው መስቀል በመሳለሙ መስቀሉን አያረክሰው፣ መስቀሉ ይህንን ሰው ይቀድሰዋል እንጂ። ያ ሰው መጥቶ እዚህ ቢንከባለን ይሄን አውደ ምሕረት አያረክሰው፣ ሰው እዚህ አውደ ምሕረት እሱ በመምጣቱ እሱ ይቀድሳል ይባረካል እንጂ፣ ስጋ ወደሙ ግን አይሰጠውም። ለማያምን እንኳን ለማያምን ይቅርና ለተወገዘ ሰው ከክርስቲያኖች ለተወገዘ ሰው ስጋ ወደሙ አይሰጠም። ለተወገዘ ሰው ምን ላለ ሰው አልኳቸው። ለተወገዘ ሰው ግን ይሄ ብቻም አይደለም፣ ሌላ ደግሞ ሌላ ኬዝ ካጋጠመ ግን ለተወገዘ ሰውም ስጋውን ደሙን ይሰጣል። ሊሞት የሚያደርሰው ህመም ካጋጠመው እንዲቆርብ ይደረጋል። እኔ በጣም ፍታነገስቱ ነው የምላቸው ብላችሁ አንቀጽ 13 ላይ አልኳችሁ። ለሞት የደረሰ ሰው ቢኖር ግን፣ የተወገዘ ክርስቲያን የሆነ ነገር ግን በውግዘት የተለየ ሰው ቢኖርና ለሞት የሚያደርስ በሽታ ቢገጥመው መቁረብ እፈልጋለሁ ቢል እንዳትከለክሉት ብሎ ጽፋን ፍታ ነገስቱ የዚህ ቤተክርስቲያን ምህረት አስደነቂ፣ እንዳትከለክሉት። ለምን ስጋውን ደሞ ተቀብሎ ደሞ በጣም የሚደንቀው ምንድነው ታቃላችሁ? ስጋውን ደሞ ተቀብሎ ግን ሳይሞት ቢቀር ከዛ በኋላ እንዳትለዩት፣ ሰው ይሆን ማለት እንደገና ወደ ምእመናን ይቆጠር። ለምን ስጋው ደሞ ፈውሶታላ። ስጋው ደሞ ያዳነውን አንተ ምን ቤት ነው የምትከለክለው? የዚህ ወጣት መቁረብ አለበት በሚል አዋቂነት አራዳነት ይህ ነው ብለዋል። ምክንያቱም ከድብርት ከጭንቀት ከብዙ ነገር ይጠብቀናል። በነገራችን ላይ ብዙዎቻችን የተለያዩ ቦታዎች ሩቅ መንገድ ተሳፍረን ሄደን እንጠመቃለን። ነገር ግን ቅርብ ያለ ቤተ ክርስቲያን ላይ ሄደን እንቆርባለን ወይም የሚለው ጥያቄ ነው። ምን ያህሎቻችንን እስቲ ቀላል ነገር ልጠይቃቸው። መጽሐፍም የሚጠበቅባቸው ጻፉ፣ ካልሆነም ተወት። የቆረባችሁት መቼ ነው? ለመጨረሻ ጊዜ የቆረባችሁት መቼ ነው? የቆረብ ነው መቼ ነው? እስቲ ራሳችሁን ጠይቆ ራሳችን እንጠይቅ። ይህ ጥያቄ ለሁላችን ይሁን። ቢያንስ በዚህ አመት አዲስ ሰው ሆነን ቀጣዩን አመት እንቀበል። ቀሪውን የክረምት ወራት ቢያንስ በቅዱስ ቁርባን እንድናሳልፍ እግዚአብሔር አምላክ ይፍቀደልን ወንጀል የማይሆኑ ድርጊቶች ወንጀል የማይሆኑ ታሪኮች ልንገራችሁ ሀጢአት የማይሆኑ ጎልማሳ በሚስቱ ባለርስ በርስቱ ኦርቶዶክሳዊ ሰው በሃይማኖቱ አምላክ በአምላክነቱ ራሱን ቢጠብቅ ቢከላከል ወንጀል አይደለም ምሳሌ እግዚአብሔር ቃል በቆሮንቶስ ተራራ ብይ ጾም ነው እና ሲፈተን ዲያብሎስ ቀርቦ ምን አለው እርቦሃል አንተም እርቦሃል፣ እኔም እርቦኛል። ይህንን ድንጋይ ህብስት አድርግና እንብላ አለው። ምን አለው? ሰው በእንጀራ ብቻ አይኖርም ማለትና፣ ቀለል ያለ ጉዳይ ነው። በጥቅስ መለሰለት። ሁለተኛ ጥያቄ፣ መርብ ለውደቅና ደቅና መላእክቱን ስላንተ ያዛል አለ። አምላክ እግዚአብሔርን አትፈታተነው ተብሏል አለና በጥቅስ መለሰለት። ቀለል ያለ ጉዳይ ነው። ሶስተኛ ግን ወድቀ ስገድልኝ እሰጥሃለሁ አለው። መስገድ ለእግዚአብሔር ብቻ ነውና ሁሩም ድሬ ሰይጣን አንተ ጥቅስ የሚጠቀስበት ጊዜ አለ። ወግድ የሚባልበት ጊዜ አለ። እኛ ማይገባ እሱ ላይ ነው ሁሉ ነገር እንደዚያ ነው የሚሆንን ለስላሶች። በእርግጥ ይህን ቃል በነገራችን ላይ እንዳይነት ስለሆነ እንዳይነት ስለሆነ ምክንያቱም ምክንያቱን ልንገራችሁ። ሁለንተናዊ ስልብ ነን። ሁለንተናዊ በታሪክ በሃይማኖት በባህል በወግ በሀገር ፍቅር በኦርቶዶክሳዊ እሴት ንድፈ ሀሳብ ያለን አስተሳሰብ ያለን አስተሳሰብ ባይዳዊ ቅኝት ስለሆነ ምንም ይሄን የምንለው ነገር የለም። እንውላለን፣ እንጋፋለን፣ እንገባለን፣ አለቀ። ከዚህ ያለፈ ነገር ስለሌለ ወንድሜ፣ አሁን ያለነው ሃይማኖት ስላለን ነው። የእግዚአብሔር መንግስት መርሶ ሃይማኖት ስላለን ነው። ሃይማኖታችን እንደምናመልከው ሀገር ስላለን ነው። ሀገር ደግሞ የአምልኮት ምስጢር ነው። ስለዚህ ኦርቶዶክስ ምን አገባው ምን አገባው የሚባልበት ኦርቶዶክስ ምን አገባው? በሁሉ ለምን ያገባኝ? የት ላይ ጥልቃለሁ? የት ላይ ክርስቲያን ሰራለሁ? የት ላይ ይኖራለሁ? የት ላይ ክርስትና እነሳለሁ? የት ላይ ዘምራለሁ? ለማንኛውም የነንተ ኢትዮጵያ ኦርቶዶክስ የሌለባት ዝማሬ የሌለባት ክርስትና የሌለባት በዓል አይወጥባት በእገዳ በፈቃድ እግዚአብሔር የምናመልክባት ኢትዮጵያ ናት። የኛ ኢትዮጵያ ደግሞ እግዚአብሔር የምናመልክባት ነው የሚፈልገው ማድረግ ያለባት ሁሉም እኩል ይኖርባት ማንም አይጠላባት የትናንቱም የሚጠበቅባት ዝማሬ፣ ውዳሴ፣ ቅዳሴ የሚኖርባት አምልኮ እግዚአብሔር የምንፈጽምባት ነው። የእነንተን አዲስ ወቷ ግን ኦርቶዶክስ ጽሉ የሆነባት ነው። በዚህ ቅኝት ውስጥ ነው ያለው አይምሮ። በነገራችን ላይ ይሄ ጥላቻ አይምሮ የሚመልስ አይመስልም። ማንም ሰው ፍቅር እንዲሆን እንመኛለን። ግን ግን አዝማሚያው ዋዜማውን ስናየው ከአይነቱ ከደረሰ ምን እንደሚሆን ያስፈራኛል። አሁን ዋዜማው ነው ዋዜማው ነው የጥላቻ ዋዜማው ነው የሞት ዋዜማው ነው የበቀል ዋዜማው ነው አይነቱ ስናየው አስጨናቂ ጉዳይ ስለሆነ ነው ማወራችሁ በደንብ ይተነትል ልብ ያለው ሰው ካለ ያስፈራኛል ያስፈራኛል ካገባን ይግባ ነው ስለዚህ ኦርቶዶክሱ ንቁ ሆኖ በማንም በቀል ሳይኖረው ራሱን ግን ማስከበር መብቱ ነው ህገ እግዚአብሔር መብቱ ነው ህገ መንግስት መብቱ ነው ራሱን ማዳን በዚያ ደረጃ ነው ያለው ይቆየም ወንጀል የማይሆኑ ድርጊቶች በማለት የእንታ ገብረመድህን እኔው አስደናቂውን መልእክት አስተላልፈውልናል። ወደ ቀጣይ መረጃችን እናምራ። እንግዲህ በፌስቡክ ገጻቸው ያሰፈሩት መጋቢያ ብሉ አያመራ ሸብር ትንሽ ደስ የማያሰኝ መልእክት አስተላልፈዋል። እሱ ብቻም ሳይሆን በቲክቶኩም የተገኙ አይደለም። እሱም ብቻ ሳይሆን ስልካቸውም ዝግ ሆኗል። እና ምንድነው የገጠማቸው በሚል አሳሳቢ ደረጃ እንደደረሰ ወንድማችን ቴዲ እንዲህ ሲል ይገልጣል። ተከላለን ሰዓቱ በጣም መሽቷል። ነገር ግን ይህ መልእክት ለበርካቶች መድረስና እንዲሁም ደግሞ ቅርባቸው ለሆኑ ሰዎች ሊተላለፍ ይገባዋልና ሼር ኮፒ ሊንክ እንድታደርጉ ማጸናቸዋለሁ። ሁላችን የምንወዳቸው በሊቅነታቸው፣ ሁላችን የምንጠቀምባቸው ደስ የምንሰኝባቸው ታላቁ አባታችን መጋቢ ብሉይ አእመረ ምን እንደገጠማቸው አይታወቅም ብቻ ተስፋ የሚያስቆርጥን ጽሁፍ በማህበራዊ ሚዲያቸው አጋርተው ስልካቸው አይሰራም። ስለዚህ የእሳቸው ቅርብ የሆናችሁና ልታገኟቸው የምትችሉ በሙሉ ከጎናቸው በመሆን ክቡር መጋቢን እንድታጽናኑና እንድታበረቷቸው ምንም እንዳጋጠማቸው ደግሞ ጠይቃችሁ የመፍትሄ አካል እንድትሆኑ ለማሳሰብ እወዳለሁ። በጣም ስለተጨነኩ ነው ይህን ቪዲዮ የምሰራው። የተለየ ነገር ተሰምቶ ምናልባት ቤተሰብ ካለ እንዲሰማ ያስፈልግም። እንቅረባቸው ክፉ ነገር እንዳንሰማ ለማለት ነው። ኮፒ ሊንክ ሼር አድርጉልኝ በጣም አመሰግናለሁ። በፌስቡክ ገጻቸው ያሰፈሩት ነገር ትንሽ ግራ ያጋባል። እሱ ምን እንደሆነ አላወቅንም። ተዋርዶ ከመኖር መሞት ይሻላል የሚሉ የሚሉ የተለያዩ በአንድ በሁለት ሰዓት ሶስት ሳ ልዩነት ውስጥ የተጻፉ የተለያዩ ነገሮች ነበሩ። እንደምናውቃቸው መጋቢ ብሎ የአያምር አሸብር በቲክቶኩ በጠቅላይ ቤተ ክህነት ላይም ቦታ ያላቸው እንዲሁም ደግሞ በቲክቶክ ገጻቸው ደግሞ ኦርቶዶክሳዊ የሆኑ መርሶችን በተደጋጋሚነት ሲሰጡ የነበረው አባታችን ናቸው። ምን ገጠማቸው የምንመለከት ይሆናል። ተከታታይ መረጃዎችን እናስደምጣችኋለን። ኦርቶዶክሳያኑ በአንድነት ግር ብሎ የወጡበት ህዝበ ክርስቲያኑ የታደመበት ነጭ ለብሰው እግዚአብሔርን ያመሰገኑበት የማዕዶት ለኢትዮጵያ አስደናቂውን መርሃ ግብር ላሳያችሁ ከአራት ቀን አስከሬንነት በኋላ ከአራት ቀን የመቃብር ቆይታ በኋላ ና ውጣ ብሎ ያስነሳው ማነው ነው አይሰማም ክርስቶስ ነው አይደለም? እግዚአብሔር ነው አይደለም? አላዛር ከመቃብር ከወጣ በኋላ ራሱን ሊያጠፋ ምን ይመስላችኋል? ወይ በአመቱ ወይ በሳምንቱ ራሱ ቢገድል፣ አታዙ ታሪኩ ራሱ አይመችም። አላደረገውም፣ አላዛር እስከ ህይወቱ ፍፃሜ ድረስ በቅድስና ኖሮ ሳይፕረስ የምትባል ቆጵሮስ የምትባል ሀገር ጳጳስ ሆኖ አገልግሎ በመጨረሻ በክብር ነው ያረፋል። በረከቱን ያሳድርብን። ሞቷል። አላዛር ተነስቶ አልቀረም፣ ሞቷል። ለዚህ ነው በነገራችን ላይ ከነ መግነዙን ይወጣል። ጌታ ሲወጣ መግነዙን ትቶ ነው፣ አላዛር ሲወጣ ግን መግነዙን ይዞ ነው። ለምን? ሌላ ቀን ያስፈልገናል፣ መግነዙ ያስፈልጋል። ስለዚህ ወጪ ላለማባከል ከነ መግነዙን ይወጣዋል። ተመልሶ ሞቷል ግን አላዛር ጌታ አስነስቶ ተመልሶ ራሱን ቢገድል ያሳስብ ሞት የተባለ ኃጢአት እግዚአብሔር አስነስቶን ተመልሰን ወደ ኃጢአት እንገባለን። እኔ የዛሬው ጉባኤ ሚሊኒየም አዳራሽ ሊተካሄድ መቃብር ውስጥ የተካሄደው። በእውነቱ በዚህ አዳራሽ ብዙ ኃጢአት ተሰርቷል። እዚህ አዳራሽ ውስጥ ምን ያልተደረገ ነገር አለ? በመዝሙር የተባረከ አዳራሽ እንዳልሆነ መቼ ታውቃለ እዚህ ቦታ ላይ ብዙ ስካራ አለ፣ ብዙ ጭፈራ፣ ብዙ ድብድብ አለ። እዚህ ቦታ ተጣልተው ተገዳለው የታሰሩ የሞቱ ሰዎች አሉ። ለኃጢአት ሰው የሚከታተልበት ቦታ ነው። እኛ ለቅድስና የተጠራ ነው። ዛሬ ጌታው ወደ መቃብር መምጣት ልማዱ ነው። አላዛር ውጣ ብሎ ሊጠራ ግን እዚህ አዳራሽ ዛሬ ነጠላ ለብሳችሁ የመጣችሁ ሰዎች

እጅግ ደስ ያሰኛል። በጣም ብዙ ኦርቶዶክሳውያን የታደሙበት ዘማሪያን፣ ብፁዓን ሊቃነ ጳጳሳት የተገኙበት ኦርቶዶክሳዊነታችን ከፍ ያለበት እግዚአብሔርን ያመሰገነበት መርሃ ግብር ነው፣ ይበል ያሰኛል። በተለያዩ ክልል ከተሞች ላይም እንዲህ አይነት ነገሮች መደገም መደጋገም አለባቸው ብለን እናምናለን። ወደ ቀጣይ መረጃ እናምና። የክርስትና ስም ጠፍቶብኛል ለምትሉ መጋቢያ ሃይማኖት እንግዲህ እንዲህ ብለው ይነግሩናል። ተከታትለን እንመለስ። ይህንን ቪዲዮ የምትመለከች ወይም የምትመለከተው የክርስትና ስም የጠፋባችሁ አላችሁ፣ አደለ? አዎ፣ የክርስትና ስም የጠፋባችሁ ሰዎች ትኖራላችሁ፣ እርግጠኛ ነኝ። ግን የኔ ማን ነው የሚልም አለ። ልክ የመራገር እየተከታተለ ወደ ቤተሰቦቹ ይደውላል። በዙሪያ ያሉ ሰዎችን የኔስ ማን ነው ይላል። አንዳንድ ጊዜ በስህተት ሊነገርንም ስለሚችል ሶስት አራት ጊዜ ደጋግሞ መጠየቅም ያስፈልጋል። እና የክርስትና ስም የጠፋብንስ ሲጀምር በፍጹም ሊጠፋ ይገባል። የክርስትና ስም በፍጹም አንድ ሰው ዓለማዊ ስሙን እንደማይረሳው ማለት ነው። እኔ ስሜ ጠፋብኝ ብትሉኝ እኮ አሁን እስቅባችኋለሁ። ወይም እኔ ስሜ ማን ነው ብዬ እናንተን ብጠይቃችሁ ለፈተና ነው ብላችሁ ካላሰባችሁ መስተቀር ልትገረቡ ትችላላችሁ። በእርግጥ ስም በድንጋጤ ሊጠፋ ይችላል። አንዳንድ ጊዜ ፍርድ ቤት ስንቆም ፈተና ላይ በሆነ ምክንያት ታ ስም ሲባል እኔን ነው የምንል ሰዎች አለን፣ እና ስም ሊጠፋ ይችላል። ግን ጠፍቶ አይቀርም፣ እናስታውሰዋለን እስከ መጨረሻው ድን ስማችን ጠፍቶ ሊቀር አይችልም። የክርስትና ስም ከዚህ ከዓለማዊ የመጠሪያ ስማችን በላይ ነው፤ እና አንደኛ በፍጹም መጥፋት የለበትም፣ ሁለተኛ ጠይቆ ጽፎ መዝግቦ መያዝ ያስፈልጋል፣ ሶስተኛ የራስን ብርቱ ጥረት ያስፈልጋል። እኔ ጠፋብኝ የምትሉ ሰዎች የራሳችሁን ብርቱ ጥረት አድርጉ። ወደ ተወለዳችሁበት አካባቢ ሂዱ። ምናልባትም ያጠመቃችሁ ካህን በሕይወት ሊኖር ይችላል፣ መዝገብም ሊኖር ይችላል። ቤተሰቦቻችሁ ለምሳሌ የእኔ አባት መዝገብ በመያዝ አይታማም። የእያንዳንዳችን ስም የተወለድንበት ቀን ቦታው ስንወለድ የስንት ብር ስጋ እንደተገዛ በጣም የሚገርም ነው። አንዳንዶቻችን በአምሳ ሳንቲም ስጋ ተገዝቶ ነው ክርስትና የተነሳ እና ሲነገረን በጣም ነው የሚገርመን። እና እያንዳንዱን ጽፎ ይዟል። ስለዚህ የአባታችን መዝገብ አምጥተን እናያለን። ብዙ ጊዜ ግን የማንስማማው መዝገቡ የያዘው እውነት ነው እድሜያችን ሲነገረን እኛ እየቆጠበ የምንናገራት እድሜና እና እዛ ላይ ተጽፎ ያለው እድሜ ግን የማይገናኝበት ሁኔታ አለ። እንግዲህ ይሄ ውዞቻችን ችግር ነው፣ ሁላችን የምንስማማበት ነው። የት ቦታ ላይ ፊርማ የስምምነት እንዳደረገን ባይታወቅም ብዙ ጊዜ እድሜ መደበቅ ነገር አለ እና ስለዚህ መዝግቦ የያዙ ሰዎች ጋር ጠጋ ብሎ የክርስትና ስምን በደንብ ጠይቆ መረዳት ያስፈልጋል ማለት ነው። ይህን ሁሉ አድርገን ግን ማግኘት ያልቻለን ሰዎች ምንድን ነው መጨረሻ መፍትሄው ካልን፣ ካህን የሆነ ሰው ጋር ሁሉ ተጠግቶ የክርስትና ስም ሰይመኝ ማለት አይቻልም። ሲሆን በትክክል ማለት ነው የንስሐ አባታችንን ማማከር አለብን። ከዛ በኋላ ደግሞ የንስሐ አባታችንን አማክረን እንደ ቤተክርስቲያን ስርዓት ለአንድ ሰው የክርስትና ጥምቀት ሲፈጸምለት ክርስትና በሚነሳበት ጊዜ ቤተክርስቲያን ክርስትና በምታነሳበት ሰዓት ቀድሞ ቤተክርስቲያን ሄዶ ማለት ነው እዛ ክርስትና ቤት ውስጥ የሚደረገውን ስርዓት ፈጽሞ አሜን ብሎ ማንኛውም ነገር ካከናወኑ በኋላ በዕለቱ ላጠመቀው ካህን ወዳጠመቀው ካህን ተጠግቶ የክርስትና ስም መሰየም ይቻላል ማለት ነው። ይሄ በራሱ ችግር ስለሌለው አንድ ጊዜ ተወልደናል፣ የሥላሴ ልጆች ሆነናል። ግን በጸሎት ለማሰብም ክርስትና ስም ስንጠየቅም ስለሚያስፈልገን የክርስትና ስማችን ማሰየም እንችላለን። የምናሰይመው ግን የሚመረጠው ክርስትና ቤተክርስቲያን በምታነሳበት ዕለት ወደ ክርስትና ቤት ሄደን ላጠመቀው ካህን ነግረን ቀድሞ ከንስሐ አባታችን ጋር ተነጋግረን ወይ ለካህኑ ቀድመን ነግረነው እንደምንመጣ ማለት ነው። በዛ ቀን ተገኝተን የክርስትና ስም መሰየም እንችላለን ማለት ነው። እንግዲህ ያው ክርስትና ስም ብዙዎቻችን ይጠፋናል። በተለያዩ ጊዜ እኔም በግሌ የምሰማቸው የሚገጥሙ ነገሮች ስላሉ ነው እና ምን ማድረግ አለብን ለሚለው ነው መጋቢ ሃይማኖት የምትኳበራ በስፋት የገለጡልን ዲያቆን ብርሃን አድማስ ደስ የሚያሰኘውን መልእክት እንዲህ ይላሉ። ህሊና ቢስነት ሰዎች በእኔ ሰዎች በደምብ በፈለገ መንገድ እንዲህ ቤት ያደርጋሉ። ኦፐሬቲንግ ሲስተማችን የመጀመሪያው የእግዚአብሔር ነው። እሱን ዴሊት አድርገው ዲሞኒክ ነገር ሲጭኑ ወይም ሌላ ነገር ሲጭኑ ሌሎች ስታንዳርዶች፣ ሌሎች ነገሮች ይመጣሉ። ያኛው ምያለ አሁን ያኛው ባለበት ጊዜ ምን ይሆናል መሰለሽ? እናደላለን ለሆነ ለስጋ ጥቅም የምንለው ማለት ነው። የሆነ የሆነ ስፒሪት ሌላ አለን የሚሻማን፣ እና ወደዛ እያደላን እንሰራለን። ግን ያ ኮንሽስነስ አይጠፋም። በነገራችን ላይ አሁን በዕለተ ምጽአት የሚፈረድብን ባደረግነው እና በተናገርነው ነው ነው በኮንሳይስ ነው የሚፈረድብን። በነገራችን በአጭሩ ማለት ነው። ለዛ ነው ሰዎች ይሄን ማድረግ የለባቸውም የሚባለው ይባላል። ይሄን ማለት የለብንም፣ እንዴት እንደዚህ ይባላል፣ ነውር ነው ምናምን የምንለው ምን ነው በሙሉ ይሁ ጀርመንቱ እንደዚህ ናት። እንደዚህ ማለት ራስም እስከ መጥራት የሚሄዱት ኤኒዌይ፣ ከዚህ ጋር በጥብቅ የተገናኘ ነው። ለምን እንዲህ እንሆናለን የሚለው ማለት ነው። መሆኛ ምክንያቱ ይሄ ነው። በነገራችን ላይ ውድቀት የምንለው ደጋግሜ እኔ ያነሳዋለሁ። ከዛ ይነሳል። ከዚያ በኋላ ሌሎች ሀይላት ጉልበት የሚያገኘው አሉ። ይሄ ስፒሪት አብሮን የሚኖርና የፈለገ ብንሻሻው ግን ፕራክቲካሊ የማይለቀን ነገር ቢኖር መንፈሳዊ ነገር፣ ይሄ ወይ ቅዱሱ ኃይል ወይ እርኩሱ ኃይል ከኛ ጋር በጥብቅ ግንኙነት አለው። ልክ እንደ ማግኔት ነው። ማግኔት የሚስበዋለው የሚገፋዋለው፣ እንደ ፖሉ አይነት አይደለም። ነፍስ ኮንሽየስነስ እንደዛ ነው። በነገራችን ላይ የሚስበዋለው የሚገፋዋለው፣ ከዚህ ጋር ይህንን ነገር ሰዎች ደጋግመው ቢያስሙበት ጥሩ ነው። የፈለገ አይነት ፍልስፍና ውስጥ ይኑሩ፣ የኑሮ አስተሳሰብ ውስጥ ይኑሩ፣ ይሄ የማይቀር ነገር ነው እና ናቹራል የሆነ ዲፎልት የሆነ ነገር አለን። በነገራችን ላይ ኦፕሬት ከዛ ስንወጣ ያለው ነገር ነው በጣም አስቸጋሪ እና ያ ናቹራል ለሁሉም ሰው ጥሩ መሆን እኛ ከእንስሳት አንሰናል የምንለው ለምንድን ነው? እንስሳት የሚበላሉበት የሚጣሉበት ጊዜ አለ። ግን የኬንያ እንስሳትና የኬንያ አንበሶችና የኢትዮጵያ አገራችን ኬንያና ኢትዮጵያ ነው ብሎ አይጣሉ። አይደለም ሰዎቹ ግን እንጣላለን። ይህን ነው አየሽ፣ ከእንስሳት ብሰናል የሚለው የሚመጣው ማለት ነው እና መባሳችን የሚያሳዩ ህሊና ቢስ እየሆን መምጣታችን የሚያሳዩ ብዙ ነገሮች አሉ። ግን በሌላ ኦፕሬቲንግ ሲስተም ስለሆን ቅድም ያልኩት አየሽም ጀስቲፋይ የሚያደርግልናለ ለምሳሌ አሁን ኢትዮጵያ ውስጥ ያለውን የብሄር ኬዝ ብንወስደው ሌሎቹን ኬዞች ቢኖር ኦፕሬቲንግ ሲስተማችን ሆነ ተብሎ ተቀይሯል። የሆነው ነገር ዴሊት እየተደረገ የሆነ ነገር ስለዚህ፣ ለሆነ ጥቅም እየቆመ ነው። የሆነ አካል ሲገል የሆነ ነገር እንዲያ አድርጎ እንዲያስብ ተደርጓል። ሶፍትዌሩ ተቀይሯል ሰው እና በጣም የሚያሳዝን ነገር ነው በእውነቱ። የሆነው በዚህ ምክንያት ነው ነው ሆነ ተብሎ ኦፕሬቲንግ ሲስተም አሁን አሁን ለከተሜው ሰው ይሄ ግልጽ ነገር ስለሆነ እንጂ ለምንድን ነው ገጠሪዎቹ እኛን ያክል ብሔርተኞች አይደሉም እያሉ ምሁራንም የሚከራከሩት? በጣም በጣም በተጠናና በብዙ ድካም ለዛውም፣ ፖለቲከኞች ምንድን ነው የሚያደርጉት? ለምሳሌ በቲዎሪ አይቀበልሽም። ያልተማረ ሰው ካልተቀበለው ምን ያደርጋሉ? እንዲጠላው የሚፈልገው አካል እንደጎዳው የሚያስመስል ጉዳት እንዲደርስበት ያደርጋሉ። ሆነ ብለው ነው የጎዳ ህገሌ ነው እንደዚህ ያደረገ ህገሌ ነው እንደዚህ ያደረገ፣ ያንን መውሰድ ይችላል፣ ጉዳትን ስለሆነ እንትን የሚያደርገው ማለት እንጂ ሰዎች እንደዛ ባልሆኑበት በፍጹም አይሆኑም። በፍጹም ለዛ ነው አሁን፣ በሆነ ብሔሩ ምክንያት ሰው መጥፎ የማይሆነው ለዛ ነው። በነገራችን ላይ በቋንቋው ምክንያት መሆን አይችልም አይችልም። በልምምድ ግን ይሆናል። ሰው በተፈጥሮ ክፉ አይደል ክፉ አይደል። የትም የትኛውም ብሔር ሆኖ የትኛውም እንትን ሆኖ ህሊና ቢስነትን ከትምህርትና ከምናምን ጋር የሚሆን ለዛ ነው አሁን ለምሳሌ የምዕራቡ ተንኮል ለምንድን ነው የሚጠላው? በሌላው ዓለም የሚጠ በጣም በጣም በሰለጠነ በተጠና ለእኔ ጥሩ መስሎ ግን በጣም አደገኛ ነገር ትሬን ያደርጉናል። እና ሰው ደግሞ ትሬነብል ነው፣ መልመድ ይችላል ያን ለምደውና ለምሳሌ በልጅነት የያዙት ነገር ክፉና ደግ በነገራችን ላይ መለየት በማንችልበት ጊዜ ጥላቻ ከያዝን ከዚያ በኋላ በምንለይበት ጊዜ ጥላቻውን እንደያዝን ያን ጀስቲፋይ ማድረግ ነው፣ ማስረዳን ነው የምንጀምረው። እንደዚያ እያደረግ ነው ነው ምን ሄደው። በጣም በሃይማኖትም እንደዚህ ይሰራል፣ በተለይ በፖለቲካ እንደዚህ ይሰራል። አሁን የኢትዮጵያ ፖለቲካ ለምሳሌ በእኔ እምነት ማለት ነው፣ ሰዎች ሊሉ ይችላሉ። አንዱ ተበላሽቶ የቀረው የተማሪ ፖለቲካ ሆኖ ስለቀረ ነው። ተማሪዎችን ነው እነ ኢሃፓ እነ መኢሶን እነ ሻቢያ እነ ወያኔ እነ ምናምን በሙሉ ኤርሊ ኤጅ ላይ ኮንሽስ እንደሆኑ በትምህርታቸው ሰበብ በቃ ይዘውት ቀሩ ምንችክ ብሎ እና አሁን እራሱ የአሁኑ ተማሪ ግን ያምጽም እያሉ ይቀሰቀሳሉ ምናምን ማለት ነው። ለእኔ የተማሪ ፖለቲከኛን ያለ እድሜዋ ተገዳ እንደ ተደፈረች ህፃን ልጅ ነው የማየው እኔ አሁን ባለኝ እድሜ ማለት ነው። ያች ልጅ በእድሜዋ በታገባ ጥሩ ወላጅ መሆን ትችል ነበር። ያለ እድሜዋ በመሆኑ ምክንያት ግን ቁስል ኖሯት ጋብቻን ሩካቤን ጠልታው እየቆሰለች እየደማች እንዲኖር እንደሚያረጋት የተማሪ ፖለቲካ ኢትዮጵያን ፖለቲካ እንደዚህ አድርጎታል ብዬ ነው የማስበው። ኤርሊ ኤጅ ላይ ገና ማቹ ኤርሊ ኤጅ ላይ ጥላቻን ተማሩ። ኮሚኒዝምን ደግሞ ለዛ የተመቸ ነው። እንደዛ አረጓቸው። ወደ ዲያቆን ብርሃን አድማስ የሃይማኖት አባት የሃይማኖት መምህርና የስነ ድርሳን ባለሙያ ናቸው። እንግዲህ ሀገር ቲቪ ላይ እንደን ነገሮችን ፖድካስት ያቀርባሉ። ደስ የሚያሰኝ ዝግጅት ነው የሚያቀርቡት። ዲያቆን ብርሃን አድማስን ደግሞ እኛ በደንብ እናውቃቸዋለን ኦርቶዶክሳውያን ያስተላለፉት መልእክት ነው። የተወዳቸው የሰዎቻችን የዛሬ ቪዲዮ መረጃዎቻችን ይህን ይመስላሉ። መረጃው ለመላው ዓለም እንዲዳረስ ላይክ ማድረጋችሁ እንዳይረሳ የዩቲዩብ አልጎሪዝም መረጃውን ስለሚያዳረስ ማለት ነው። ወንድማችሁ ልዑል መብራቱ ነኝ። መቶ ሺህ ድረስ ጥቂት ሰብስክራይበሮች ነው የሚቀሩን። ሁላችሁም ሰብስክራይብ አድርጎ፣ ክብር ምስጋና ለአብ፣ ክብር ምስጋና ለወልድ፣ ክብር ምስጋና ለመንፈስ ቅዱስ አንድ አምላክ አሜን።